ሄሉ ሮቤልን እንዳታገኘው እንላታለን፣ ጭራሽ ብቻዋን አግኝታው ነው እንግዲህ ዛሬ ያወራችሁ። ከዛም ያብ ስራ ደረሰ፣ ያብ ስራም ተናደደ። ሰላም ሰላም፣ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የሁሉ ሰላም ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቤተሰብ ይሄን ቻናል የምታየው በሙሉ ምናልባት በዛኛው ቻናሌ ቤተሰብ የሆናችሁ እኔን የምታዳምጡ ካላችሁ በዛኛው ቻናሌ ምንም ነገር እንዳለ ቅታ ግጃለሁ የኔ ውዶች እና ይሄን ቻናል ስታዩት ላይክ ላይክ እያደረጋችሁ ቪዲዮውን አበረታቱኝ ለማለት እወዳለሁ። ምክንያቱም ምንም መልቀቅ አልችልም ከዚህ በኋላ ማለት ነው። ታግጃለሁ። ከተፈታ እንግዲህ ያው ልመጣ እችላለሁ። በዛኛው ካልተፈታ ደግሞ ምንም ማድረግ አልችልም እና ዛሬ እንግዲህ እነ ሄሉ ያው ሰላም አወርደዋል፣ ግን የደበዘዘ ሰላም ነው የሆነብኝ። ለእኔ እንደዚህ አይነት ሰላም አይቻል አቅም። ሰው ደስተኛ ሳይሆን ሰላም አወረድን ማለት በጣም ይከብዳል። ይቅርታ ስትባባሉ እኮ በቃ ልባችሁ ፈቃደኛ ሆኖ ፊታችሁ ላይ ራሱ ውስጣችሁ ፈቃደኛ ሲሆን ፊታችሁ ላይ ይለያል እና ያብ ስራ ደግሞ ምንም የሆነ ፈካ ያለ ፊት እንኳን አላየንበትም እና በእርግጥ እርቅ ማውረዱ ጥሩ ነው ግን ያብ ስራ ያልተፈታለት ሚስጥር ያለን የሚመስለው ከሁኔታው ስታየት። ሁሉ ነገሩ ዛሬማ ካቋቋማቸው ጀምሮ በቃ የሆነ ፍቅረኛሞች ፍቅረኛሞች እኔ አልመሰሉኝም። በቃ እንዴ ሄሉሻ ወጣ ብላ ከበሮቢ ጎን ቆመች ማለት ነው። ልዩ መታ ከያብስራ ቆመች ማለት ነው። እና እንዴትና እንዴት ነው በጣም ድንግርግር ያለ ቪዲዮ ነው ዛሬ የተሰራው። እና ሲቀጥል ሄሉ እሱ ሲጠራሽ ብቻሽን አትሂጂ፣ ቢያንስ ነግረሽ ሆኖ መሄድ ያለብሽ። ሰብሰብ ብላቸው አግኙት ብለን ተናግረን ነበር፣ አንቺ አልሰማሽንም። ብቻሽን ያገኘች ያገኘሽ አሁን ይሄ ስህተት ነው። በቃ የያብስራን ባሌ ነው ብለሽ የምትይ ከሆነ እኮ በቃ እያንዳንዱ እርምጃሽን መናገር ይጠበቅብሻል። ግዴታ ነው። ደግሞ የማወቅ ግዴታ አለበት እኮ አንቺም የማሳወቅ ግዴታ አለብሽ። ምንም እንኳን ለሰላም ቢመጣም ማለት ነው። ሲጀመር እኔ የሮቤል አነጋገር ለሰላም እኮ አይደለም እንዴ። ይሄ ቪዲዮ በእርግጠኝነት ሰላም አያመጣም። አሁን ሁለታቸውን እንደሚያጋጫቸው ነው የምነግራችሁ። ያብሰራ ቁጭ ብሎ ይህን ቪዲዮ ያየዋል፣ ያንሰላስላል። ምንድን ነው ይሄን ያክል ስለኔ ምን ብትነግረው ነው ብሎ በጣም ትልቅ ሀሳብ ውስጥ ይገባል። ትልቅ ጥያቄ ውስጥ ነው የሚገባው። ስለዚህ ሄሉ ይሄን ጥያቄ ስጠይቅሻዋል፣ ምን እንደምትመልሽ አላውቅም። በጣም ይከብዳል። እና ሩቢልም ብትሆን ለሰላም ከመጣ እሱ ያወራችን ነገር ሚዲያ ላይ አሁን ምን አስወራ። በእርግጥ እንደዚህ እንደዚህ እንደዚህ ብላኛለች ብለህ ነገሩን ፍትፍት አድርገህ አልተናገርክም፣ ግን ደግሞ ብዙ ሚስጥሮችን እንዳወራች በቃ ከያብሰራ ጋር መልሳ እንደማትቀጥል አይነት ነበር አክት ስታደርግ የነበረው ስታወራ የነበረው ስለዚህ አንተም እሷ ካደረጋት አንጻር ነው እንደዛ የደበደብከው ያስደበደብከው የነበረው እና ተነጋግራችሁ ከገባችሁበት እሱን ለማስቀናት ብላችሁ ካደረጋችሁት እኮ አንተ ምንም የምትማታበት ምክንያት አልነበረም። በእውነቱ እስካሁን ድረስ እኔ የአብስራን የመታበት ምክንያት ምንም ሊፈታልኝ አልቻለም፣ በፍጹም ማለት ነው። ለዛውም ደግሞ ሄሉ ሳታውቀ ነው የደበደበው እና ሲቀጥል ደግሞ አሁንም ድረስ አላምንም እኔ መጀመሪያ ያወራችኝና አሁን ያየሁት ነገር ተመሳሳይ አልሆንልኝ እያለ ነበረ። እንግዲህ በዚህ መልኩ ካያቸው እንደዚህ ተፋቅረው አልተመልሰው እንግዲህ ፍቅራችን ተመለስን ብለው ታርቀዋል። ይህን ነገር ካየ ሄሉይና ያለችን ነገር እንደዚህ ብላኛለች ማለት ብዙ ነገሮችን ብዙ ሚስጥር አወርታኛለች ማለቱ ልክ አይደለም። ይሄ ቪዲዮ ከያብ ስራ ሲሄድ ጥያቄ ሊፈጥርበት እንደሚችል በደንብ ታውቃለህ። ግን ለምን ይሄን እንዳደረግ አላውቅም። ለእኛ ሰላም ነን ብላችኋል ግን የሆነ ቪዲዮቹ በጣም ጥያቄ ይጭራል ማለት ነው እና ይከብዳል ብቻ ሲጀምር ደስተኛም አይደላችሁም እኮ ሆነ ከላይ ከላይ እርቅ የለም ደግሞ የሰው ልጅ በቃ ልብ ሁሉ ፍክት ብሎ ነው መታረቅ ያለበት ማለት ነው እና ያለው ነገር እኔጃ አላማረኝም ቤተሰብ ብቻ ሄሉን ብትኝ በቃ ምንም ነገር ብቻሽ መወሰን አይጠበቅብሽም ከዚህ በኋላ ሲቀጥል ደግሞ ለያብስራ ምን ብትነግሪው ነው በዚህ ነው ያክል ማነው ለሮቤል ምን ብትነግሪው ነው እኔ ሊሄድ ሲል ነው በቃ እንደ ሄደ አልፈለኩም እንዴ እኔ ቤተሰብ። በጣም ይሁን በቃ ጥያቄ አልፈጠረባችሁም? በጣም እኮ ነው የሚከብድ። ያው በትናንትናው ዕለት እንደዛ ሮቤል እብድ እብድ ሲል ወይም ከሮቤል ጋር የጀመረችው ነገር ያብ ስራን ለማስቀናት እንዳልሆነ እሱን አስባ እንደሆነ ሮቤል ድንገት ሆኖበት ከሱ ጋር ስትታረቅ ድንገት ሆኖበት ያበደው እያላችሁም ነበረ ማለት ነው እና እኔ አላቅም በእውነት ግራ ነው ያጋባኝ። ማለት መፍትሄ የሌለው ነገር ነው እንግዲህ ያብ ስራ እሱን እንዳታገኙ ብሏታል ግን ሄሉ ሄዳ አግኝተዋለች ብቻ ግን አላቅም የሄሉና የያብ ስራ ነገር በጣም ከባድ ነው ስራ ነው እንዳንለው ግራ ያጋባል መካከል ላይ ፍቅር ፍቅር ያጫወታቸዋል አይ በቃ ይሄማ ፍቅር አሁን ተፋቅረዋል ሁሉን ነገር ትተውታል ስንል ደግሞ ነገራቸው ድፍርስርስ ብሎ ይመጣል ማለት ነው እና የሆነ ለፍርድ እንኳን የቸገረ ነገር ይሆናል አንዳንዴ ማለት ነው ስለዚህ ሮቤል ያው የተናገራቸው ነገር በሙሉ እኔ በፍጹም አልተዋጠልኝም።